ገና በ18 ዓመቱ ዓለምን ጥሎ የመነነው ቅዱስ ዮሐንስ ሐፂር ማን ነው? ለወጣቶች መታዘዝን ፍቅርን የሚያስተምር የዚህን አባት ከውልደት እስከረፍት ያለውን እጅግ ድንቅ የሆነ ታሪክ በዚህ ቪዲዮ ይዘን መተናል። እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ድንቅ የሆነ የተዋሕዶ ቤተሰብን እንመስረት። በስመ አብ በወልድ በመንፈስ ቅዱስ አዶ አምላክ አሜን። የዚህ ቅዱስ ወላጆች ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው።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 ዮሐንስም ሰገደለትና ወደ እርሱ እንዲቀርበው ለመነው። ሽማግሌውም አባት ልጅ ሆይ፣ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙም ጊዜ ዓለምን ጣፍ በምድር ላይ ይተኛሉ። አንተ ወጣት ጎኑ ማስታ ስለሆን ይህንን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰ እንደ ሰው ሁሉ በጎዋና ኗርን ትኖር ዘንድ ይሻልሃል። የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ንኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ሥራ አይሰራምና በዚያን ጊዜ ሥራውን ይገልጽ ዘንድ ስለ ዮሐንስ ሐፂር እግዚአብሔርን ለመነው። እግዚአብሔርን መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናል፣ ተቀበለው ብለኋል አለው። ከዚህ በኋላ ዮሐንስ ሐፂርን ወስዶ ወደ ቤተ ክርስቲያን አስከባው አስገባው የምልኩስና ልብሶችንም አምጥቶ በላያቸው ሶስት መዓል ሶስት ሌሊት ጸለየ። ከዚህ በኋላ እግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። በሽማገሌውም እነዚያን ልብሶች ለአባ ዮሐንስ አለበሰ። ከዚያን ቀን ጀምሮ አባ ዮሐንስ ተጋድሎን፣ አገልግሎትን ጀመር። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ከአንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ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 አደነቁ። ለመምህሮቻቸውም ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ ባይሞይ አስራ ሁለት ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስንም ያገለግለው ነበር። አባ ዮሐንስ እንደፈተነው የተመረጠ መስዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትም ሰበሰባቸውና አባ ዮሐንስን እጁን ይዞ እርሱ ሰው ያይደል መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔር ለአንተ ያዘጋጀል ነውና ብዙዎችም በአንተ እጅ ይድናሉ። መታሰቢያም በዚያ ጸንቶ ይኖራል። ዜናም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚህ በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ በአባ ባይሞይ እንደነገረው ወደዚያ ቦታ ሂዶ ኖረ። ዜናውም በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ትጋርኖን ተጋደለ። በራሱ ቤተክርስቲያንም አበምኔት ሆኖ ተሾመ። በሹመቱ ጊዜ ሊቀ ጳጳስ አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አኪዮስ፣ አኪዮስ፣ አኪዮስ የሚል ቃል ከሰማይ ተሰማ። ይህም ይገባዋል፣ ይገባዋል፣ ይገባዋል ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባን መቀበል የማይገባቸውን ይለያቸዋል። ዛሬ የሚሄዳችሁ ንስሓ ግቡ፣ ከዚያም በኋላ ተመልሳችሁ ስጋውን ደግሞ ተቀበሉ ይላቸዋል። ይህን አባ ዮሐንስ ሊቀ ጳጳስ አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅ ስጋቸውን እንዲያመጡት ወደ ባቢሎን ልኮታል። ይህም በግንቦት ወር በአስረኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔርን መላእክት በላዩ ጋፉ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ ክንፌን በላዩ ላኖር ይለዋል። ይህንንም አይቶ እግዚአብሔርንም አመሰገነው። ከዚህ በኋላ የመነኮሳቱን መንደር ሊበረብሩ የበርበር አርማናውያን ወደ አስጤክስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ አንጦስ ገዳም ወደ ቁልዝም ሄደ። በዚያም በአባ አንጦስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍበትም ቀን ድረስ የሚያገለግለው አንድ የታመነ ሰው እግዚአብሔር አመጣለት። ከዚህ በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖችን አባ አንጦንስን፣ አባ መቃርስን፣ አባ አኩሚስን ከእርሳቸው ጋር መንፈሳዊ አባት አባ ባይሞይን አባ ባይሞይን ያረጋጉትና ከዚያ ኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፣ ደስ ይበል እግዚአብሔር የማያልቅ ተድላን ደስታን አዘጋጅቶላልና፣ ክብር ይግባውና ጌታችንም እንዳዘዘ በውድቀን ሁለተኛ ወዳንተ መተን ወደ ዘላለም ሕይወት እንወስዳለን። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህ በኋላ ጥቂት ታመመ። በእሁድም ቀን ሌሊት ዶሮ ሲጮ እያለ እኛ ቅዱሳን ከሁሉም ቅዱሳን ማህበር ጋር መጡ። የመላእክት ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እንጅ ነፍሱን ሰልጠ ይችም ቀል ጥቅምት ሃያ ነበረች። መላእክትም እያመሰገኑ እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያም ጊዜ ረዱ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንንና የመላእክት ማኅበራይቶ እያደነቀ አንድ ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳን ስማቸውን በመጥራት በጣቱ እያመለከተ ይህ አባገሌ ነው ብሎ አስረዳው። ረዱም መላኩን እንዲህ ብሎ ጠየቀው። ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራው ማን ነው? መልአኩም የመነኮሳት ሁሉ አባት አባን ጦንስ ነው ብሎ መለሰለት። ወደ በአቱም ያረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ለቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐፂር እንዳረፈ ነገራቸው። እነዚያ መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታቸው አኖሩ። የደረቀ እንጨት ተክሎ በበቀለባት ላይ በሰራት የራሱ በሆነች ቤተክርስቲያን ውስጥ ልጆቹ ከዚያ ፍልሰው ወስደው እስካኖሩ ድረስ በዚያ ኖረ። ጥቅምት 20 ቅዱስ ዮሐንስ ሐፂር ያረፈበት ዕለት ነው። እግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት አባት ይማረን፣ በረከቱ ከእኛ ጋር ትኑር። ለዘላለሙ አሚን።